ጤና ይስጥልኝ። በርናዴት ካርል ባላለው የነፍሰ ጡር እናቶች ስፖርት አሰልጣኝ ነኝ። ይህ አስፈላጊና ጠቃሚ የሆነው የነፍሰ ጡር እናቶች ስፖርት በአፍሪካ የመጀመሪያው እንደመሆኑ መጠን ሁላችሁም እንድትሰሩ ተጋብዛችኋል። ይህንን ዝግጅት ያዘጋጀላችሁ የኢትዮጵያ ብሮድካስቲንግ ኮርፖሬሽን ከኛ ጋር በመተባበር ነው። ይህንን ቦታ ደግሞ ልዩ አድርጎ ከነ እቃዎቹ ዝግጅት ያቀረበልን የቪዥን ዌልነስ ሌግዣሪ አፓርትመንት ነው። ሁለቱንም እጅግ አድርገን እናመሰግናለን። ወደ ስራችን፣ ሃይማኖታዊ ይዘቱ የራሱ የሆነ ሌላ አሰራር አለው። ሰዓት ይፈልጋል፣ የሚጨሱ ነገሮች እንደዚህ እንደዚህ ይፈልጋል። ስለዚህ እኛ እሱን አንፈልገውም። እኛ የምንፈልገው ጤናችንን ለመጠበቅ ብቻ የሚረዳንን የዮጋ የነፍሰ ጡሮች ስፖርት ብቻ ነው የምንጠቀመው ማለት ነው። እንትኑን ጨርሰናል። ወደ ቀጣዩ የዮጋ የምንሄደው እስክንላምደው ድረስ ቀስ እያለን እየተናበብን እንሰራለን። ዳውንዶግ ይባላል። ይሄንን እግራችንን ወደኋላ የኋለኛ ሁለቱም እግራችን ቀጥ ይላል። ከዛ እኛ ወደ ውስጥ እንገባለን ማለት ነው። እግራችንን ግጥም አድርገን ትከሻችን እኩል ይዘረጋና ወደ ውስጥ በደንብ አየር እያስወጣን እያስገባን፣ በጣም ቀስ እያለን ነው የምንመለሰው። ከዛ ቦታችን እንወዳለን። ፕላንክ ፖዚሽን ላይ እንሆን እና ተመልሰን ወደኋላ ዳውንዶግ፣ ዳውን ዶግ ይባላል ይሄ የዮጋ አይነት ጀርባ ትከሻ እግራችንን፣ መቀመጫችንን ሙሉ የሰውነት ክፍላችንን አይምሯችንን ጭምር ዘና የሚያረግልንና የሚያላቅቅልን የዮጋ አይነት ነው። ስለዚህ በዚህ ዮጋ ምክንያት ምንም አይነት ስጋት እንዲገባችሁ አልፈልግም። በነፃነት አይምሯችሁን ዘና አድርጋችሁ እንድትሰሩ አደራላለሁ። ቀስ እያልን ነው የምንሰራው። ቁጥር የለውም፣ በሰከንዶች ነው። ስለዚህ ስንቀይር እኔ እናገራለሁ። ወደ ጎን አንድ መጨረሻ። ቀጣዩ ስፖርታችን የሚሆነው ሀይ ፕላንክ ይባላል። ሀይ ፕላንክ እዛው ላይ እንዳለን ከዳውን ዶጉ እንደጨረስን ቀጥ እንላለን። ስለዚህ እዚሁ ላይ እኩል ወደ ላይ ፍንድዳ አንልም ወደ ስርም አንልም። እኩል ትከሻችን መቀመጫችን እኩል ሌቭል ላይ ሆኖ ቀጥ ብለን ትንሽ ደቂቃ እንቆያለን። ከዛ ዚህ ላይ ከፈለግን ዳውን ዶግ ማስገባት እንችላለን። ፕላንክ ሙሉ የሰውነት ክፍላችሁን የሚሰራ የእንቅስቃሴ አይነት ነው። ሆዳችሁ ላይ ስሜት ሊኖረው ይችላል፣ ግን ምንም አይነት ጉዳት እንደማያመጣ እርግጠኛ ነኝ። ሁለተኛ የስፖርት እንቅስቃሴ በተለይ ነፍሰ ጡር እናቶች ስፖርት እንቅስቃሴ በምታደርጉ ጊዜ ልጄ ይወርድብኛል የሚል ስጋት እንዲገባችሁ አልፈልግም። ከሕፃኑ ጋር ምንም አይነት የማስወረድ ሂደት አያረግም። ምክንያቱ ምንድነው ካላችሁ እኛ የምናደረገው የነፍሰ ጡር እናቶች የስፖርት እንቅስቃሴ ሎ ኢምፓክት ይባላል። ቀለል ቀለል ያሉ የስፖርት አይነቶች ናቸው እንጂ እንደ ማንኛውም ሰው እየዘለልን ወይም ብዙ ካሎሪን የምናቃጥልበት አይደለም። ካሎሪን እናቃጥላለን ብዙ ፋት በርን እናደርጋለን ስባችንን ስባችንን ሁሉንም ጠቃሚ የሆኑ ወይም የማያስፈልጉ ነገሮችን ያጠፋልናል።